እንደምናደራችሁ ክቡራን ተመልካቾቻችን፣ አሁን ደግሞ ወደ ስፖርት መረጃዎቻችን እናልፋለን። የኢትዮጵያ ፕሪሚየር ሊግ እናስቀድማለን። የኢትዮጵያ መድን እግር ኳስ ክለብ የ2017 የኢትዮጵያ ወንዶች ፕሪሚየር ሊግ ሻምፒዮን መሆኑን አረጋግጧል። በትናንትናው እለት በ34 ኛው ሳምንት የሊጉ ምህራ ግብር ኢትዮጵያ ቡና ከመቀለሰባ እንደርታ ጋር ያከናውነውን ጨዋታ አንዳቻ በሆነ ውጤት ነጥብ መጋራቱን ተከትሎ ኢትዮጵያ መድን የአመቱ የሊጉ ሻምፒዮን መሆኑን ያረጋገጠበት እለት ነበር። ሊጉ ሊጠናቀቅ የሶስት ሳምንት ጨዋታዎች ይቀሩታል። በተለይም ደግሞ የሊጉ መሪና አሁን ሻምፒዮን መሆን የቻለው ኢትዮጵያ መድን ሶስት ጨዋታዎች እየቀሩት ነው ከወዲሁ ሻምፒዮን መሆኑን ያረጋገጠው። በሁለቱ ክለቦች መካከል ያለው የነጥብ ልዩነት ስምንት ነው። ኢትዮጵያ ቡና ግን በቀጣይ ሁለት ጨዋታዎች ብቻ ይቀሩታል። ያንን ተከትሎም ኢትዮጵያ መድን በአሰልጣኝ ገብረመድህን ኃይሌ እየተመራ ለመጀመሪያ ጊዜ የሊጉን ዋንጫ ማሸነፉን በትናንትና ሁለት አረጋግጧል። ትናንትና ኢትዮጵያ ቡና አንድ ለባዶ ሲመራ ቆይቶ ነው መቀለሰ ባንደርታ አቻ በሆነ ውጤት ጨዋታው ማጠናቀቅ የቻለው በዚህም ኢትዮጵያ ቡና ሁለተኛ ደረጃነቱን መቀለሰብ አንደርታ ደግሞ ከወራጭ ቀጠና ለመውጣት ከፍተኛ ጥረት እያደረገ ይገኛል። በ38 ነጥብ አሁንም ወራጅ ቀጠና ውስጥ ይገኛል። በቀጣይ ሁለት ጨዋታዎች የክለቡን ቆይታ ጉዳይ የሚወስን ይሆናል። የሌሎች ክለቦች ውጤትም እንዲሁ እየተጠበቀ አሰልጣኝ ገብረመድህን ኃይሌ እንደሚታወቀው ከዚህ ቀደም ከጅማ አባ ጅፋር ከዛ ውጭ ደግሞ ከመቀለ ሰባ እንደርታ ጋር ይህንን ዋንጫ ማሳካታቸው ይታወቃል። ዳግን ደግሞ በሌላኛው ክለብ ኢትዮጵያ መድን በሌላኛው ሶስተኛ ክለብ ይህንን ዋንጫ በማንሳትም ታሪክ መስራት ችሏል። ዛሬ ክለቡ ከመቻል ጋር የሚያከናውነው ጨዋታ ይጠበቃል። ትናንትና እየተከወኑ ሌሎች ጨዋታዎች እንዲሁ ከኢትዮጵያ ቡና ያቻ ውጤት ባሻገር ሀዋሳ ከተማም ትናንትና ድል በማድረግ አንድ ለባዶ በሆነ ውጤት ጠባብ ውጤት አሸንፎ ቢኒያም በላይ ባስቆጠራት ግብ ድል በማድረግ ሀዋሳ ከተማ ወልዋሉ አዲግራት ዩኒቨርሲቲን በሊጉ መቆየቱን አረጋግጧል። ከዛ ውጪ ክለቡ በአሰልጣኝ ሙሉጌታ ምህረት መሰልጠን ከጀመረ ወዲህ በተለይ በሜዳውና በደጋፊዎቹ ፊት እጅግ ስኬታማ ጊዜ ማሳለፉ ይታወቃል። አሁንም ወደ አዳማ ከተመለሰ በኋላ ሀዋሳ ከተማ ስኬታማ ሆኖ በ47 ነጥብ ወደ አራተኛ ደረጃ ከፍ ብሎ ነው የሚገኘው። በቀጣይ ክለቡ እስከ አምስት ያለውን ደረጃ ይዞ የማጠናቀቅ እድሉም እጅግ የሰፋ ሆኗል። ምናልባት በኢትዮጵያ ፕሪሚየር ሊግ ካልወረዱ ሁለት ክለቦች ከኢትዮጵያ ቡና ቀጥሎ አንደኛው ሀዋሳ ከተማ ነው። በዚህ የውድድር ዓመት ደግሞ የወራጅነት ከፍተኛ ስጋት እንደነበረበት ይታወቃል። አሁን ግን በሊጉ መቆየቱን አረጋግጧል ትናንትና አንድ ለባዶ ማሸነፉን ተከትሎ። ከዛ ውጭ ሌላኛው ጨዋታ በሀዲያ ሆሳዕናና ኢትዮጵያ ንግድ ባንክ መካከል ተከናውኖ ነው። ሀዲያ ሆሳዕና በመጨረሻ ደቂቃ ግብ ጸጋ ባስቆጠራት ግብ 93ኛው ላይ አንድ ለባዶ በሆነ ውጤት አሸንፏል። ኢትዮጵያ ንግድ ባንክ በጨዋታው ብልጫ ነበረው። በመጀመሪያው አጋማሽ በተለይ ግቦችን የማስቆጠር እድሉ ሰፊ ነበር። ነገር ግን ባለመጠቀሙ ምክንያት በመጨረሻ ባስተናገዳት ግብ አንድ ለባዶ ተረቷል። ያንን ተከትሎ በአርባ ነጥብ ኢትዮጵያ ንግድ ባንክ አሁንም የወራጅነት ስጋት ያለበት ክለብ ሆኖ በአርባ ነጥብ ክለቡ አስራ አንደኛ ደረጃ ላይ ተቀምጧል። ከዛ ውጭ ሀዲያ ሆሳዕና ደግሞ ከፊት ከሚገኙ ክለቦች ተርታ ተሰልፎ በ47 ነጥብ አምስተኛ ደረጃ ላይ ይገኛል። ምናልባት ኢትዮጵያ ንግድ ባንክ በቀጣይ ሁለቱን ጨዋታዎችን የማሸነፍ ግዴታ ውስጥ ይገባል፣ ቀሪ ጨዋታዎችን። ከዛ ውጪ ሽንፈት የሚያስተናግድ ከሆነ ግን ሻምፒዮን በሆነበት አመት ምናልባትም ከሊጉ የመውረድ አደጋ እንዳለበት ማንሳት ይቻላል። ሊጉ ዛሬ ቀጥሎ ይከናውናል። ዛሬ ከሚከወኑ ጨዋታዎች መካከል ደግሞ ፋሲል ከነማ ከኢትዮ ኤሌክትሪክ የሚያከናውኑ ጨዋታ ትልቅ ትኩረትን አግኝቷል። ምሽት 12 ሰዓት ላይ ይደረጋል። ፋሲል ከነማ በባለፉት 9 መርሃ ግብሮች ማሸነፍ አልቻለም። እስከ 24ኛው ሳምንት አምስተኛ ደረጃ ላይ እንደነበረ ይታወቃል። ነገር ግን በዚህ በ25ኛው ሳምንት በኢትዮጵያ ቡና አንድ ለባዶ ከተረታ በኋላ ማሸነፍ አልቻለም። ፋሲል ከነማ እጅግ ዝቅተኛ ውጤትን እያስመዘገበ ክለቡ ላለመውረድ እየታገለ ይገኛል። ወራጅ ቀጠና ውስጥ ከሚገኙት አዳማ ከተማ፣ ከዛ ውጪ ከመቀለ ሰባ እንደርታ እኩል 28 38 ነጥቦችን የያዘ ቡድን ነው። ፋሲል ከነማ በዚህም 14 ተኛ ደረጃ ላይ ይገኛል። በተመሳሳይ ኢትዮ ኤሌክትሪክ ምንም እንኳን በባለፉት አራት ጨዋታዎች ሽንፈት ባያስተናግድም ክለቡ ላለመውረድ እየታገለ ይገኛል። እኩል ነጥቦችን ይዞ በግብ ክፍኛ ነው ተበላልጠው የሚገኙት። አስቀድሞ ቀን 9 ሰዓት ላይ ኢትዮጵያ መድን ሻምፒዮን የሆነው ክለብ ከመቻል ይጫወታል። ከሱ በኋላ የሚደረገው ጨዋታ ግን ለሁለቱ ክለቦች ህልውና ትልቁ ወሳኝ ጨዋታ ነው ተብሎ ነው የሚጠበቀው። ፋሲል ከበርካታ ሳምንታት በኋላ ወደ ድል ለመመለስ የሚያከናውን ጨዋታ ነው። ከዛ ውጪ ኢትዮ ኤሌክትሪክ ደግሞ የዘሪሁን ሸንገታ ቡድን ከአራቱ ጨዋታ በሶስቱ ያቻ ውጤት በአንዱ ደግሞ አሸንፏል። እንደዛም ሆኖ ያቸው ውጤቶችም ይበዙበታል። ስለዚህ እሱም በድል ጨዋታውን አጠናቆ በሊጉ ለመቆየት ትልቅ ጥረት ያደርጋል ተብሎ ነው የሚጠበቀው። ይህንን ተከትሎም ምሽት 12 ሰዓት ላይ የሚደረገው ጨዋታ በትልቅ ትኩረት ይጠበቃል። የአሰልጣኙ ውበቱ አባተ ቡድን የማሸነፍ ስነ ልቦናው ከጊዜ ወደ ጊዜ እየተንሸራሸረ ተንሸራሸር መጥቷል። ስለዚህ አሰልጣኙ ይህንን ነገር ማስተካከል ይጠበቅባቸዋል ተብሎ ነው የሚጠበቀው። ትላልቅ ተጫዋቾች ጌታነ ከበደን ጨምሮ ያሰባሰበ ቡድን ነው። የሊጉ ዋንጫ ሻምፒዮን የመሆን አቅም ያለው ቡድን አሁን ላለመውረድ እየታገለ ይገኛል። ስለዚህ ትልቅ የቤት ስራ ከአሰልጣኝ ስታፍ አባላት ይጠበቃል ተብሎ ነው እንግዲህ ማንሳት የሚቻለው ቀደም ብሎ መቻል በደረጃ ሰንጠረዡ ወደ ላይ ከፍ ለማለት ወደ አምስተኛ ደረጃ ከፍ ለማለት የሚያከናውኑት ጨዋታ ይሆናል። ከኢትዮጵያ መድን አሰልጣኝ ግብረ መድን ሀይሌ ግን የዚህ አመት የቤት ስራቸውን አጠናቀው በቀጣይ መርሃ ግብሮችን ለማሟላት ጨዋታቸውን ዛሬ ቀን ዘጠኝ ሰዓት ላይ የሚያከናውኑ ይሆናል። ነገ የሳምንቱ የመጨረሻ ጨዋታዎች ቀጥለው ይከናውናሉ። ሲዳማ ቡና ከድሬ ከሜዳዋ ከተማ ወላይታ ዲቻም ከባህር ዳር ከተማ የሚያከናውኑት የመጨረሻ ሳምንት የሰላሳ አራተኛው ሳምንት ጨዋታዎች ናቸው ከአሁን የሊጉ ሻምፒዮን መለየቱን ተከትሎም በኮንፌዴሬሽን ዋንጫም የጥሎ ማለፍ ወይም የኢትዮጵያ ዋንጫ አሸናፊ ክለብ የሚሳተፍ መሆኑን ተከትሎም ላለመውረድ የሚ ደረገው ትግል ብቻ በኢትዮጵያ ፕሪሚየር ሊግ እንዲጠበቅ ያደርገዋል። ወደ ሌላኛው የሀገር ውስጥ መረጃችን ስናልፍ ደግሞ በባህልና ስፖርት ሚኒስቴር በባለፉት ጊዜያቶች ሲከናወን የቆየው ለ46 ቀናት የፌዴራል መስሪያ ቤቶች ወይም ደግሞ ሰራተኞች ስፖርት ፌስቲቫል በትናንትና ዕለት ፍጻሜውን አግኝቷል። ትናንትና በእግር ኳስና በሌሎች የስፖርት አይነቶች የፍጻሜ ውድድሮችም ተደርገውበታል። ትናንት በነበረ የእግር ኳስ የፍጻሜ ውድድር በአንደኛው ዲቪዚየን የሀገር መከላከያ ሰራዊት ሻምፒዮን መሆን ችሏል። ከዛ ውጪ የህብረተሰብ ጤና ኢንስቲትዩትና ኢንሳ ደግሞ ሁለተኛና ሶስተኛ ደረጃን ይዘው አጠናቋል። በሁለተኛ ዲቪዚየን ደግሞ የኢትዮጵያ ሲቪል አቪየሽን ባለስልጣን ቀዳሚ ሆነው አጠናቋል። ከፍተኛ የግብር ከፋዮች ሁለተኛ ደረጃ፣ ጉምሩክ ደግሞ ሶስተኛ ደረጃን በዚህ በሁለተኛው ዲቪዚየን እግር ኳስ ማጠናቀቅ ችሏል። በቼዝ ስፖርት ትምህርት ሚኒስቴር አሸናፊ ሆኗል። በጠረጴዛ ቴኒስ ገቢዎች ሚኒስቴር እንዲሁ አሸናፊ የሆነበት ነው። በሴቶች ቮሊቦል ደግሞ የኢትዮጵያ ስፖርት አካዳሚ አሸናፊ በመሆን 18ኛው የፌዴራል ስፖርት ፌስቲቫል በትናንትናው ዕለት እንግዲህ የሰራተኞች ስፖርት ፌስቲቫል ፍጻሜውን አግኝቷል። ወደ ቀጣይ መረጃችን ስናልፍ ደግሞ የውጭ መረጃዎች ይሆናሉ። የአውሮፓ ሀገራት የዓለም ዋንጫ ማጣሪያ ጨዋታዎች እየተከናወኑ ይገኛሉ። ጣሊያን ትናንትና ሞልዶቫን ገጥማ ሁለት ለባዶ በሆነ ውጤት አሸንፋለች። አሰልጣኝ ሉቺያኖ ስፓሌቲ የመጨረሻ የብሔራዊ ቡድን የመሩበት ጨዋታ እንደሆነ ማንሳት ይቻላል። ምክንያቱም በኖርዌይ ሶስት ለባዶ በተሸነፉበት ጨዋታ የሀገሪቱ እግር ኳስ ፌዴሬሽን ፕሬዝዳንት ከኃላፊነታቸው እንደሚነሱ እንደነገሯቸው መናገራቸው ይታወቃል ከጨዋታው አስቀድመው። ስለዚህ የሞልዶቫ ምርሃ ግብር የመጨረሻ ነው ሲሉ ተሰምተዋል። ትናንትና ሁለት ለባዶ በሆነ ውጤት እንግዲህ አሸንፏል። ጂያኮሞ ራስፓዶሪ ቀዳሚውን ግብ አርባኛው ደቂቃ ላይ ማስቆጠር ችሏል ለጣሊያን ብሔራዊ ቡድን። ከዛ በኋላ አንድሪያ ካምቢያሱ ደግሞ ሌላኛው የዩቬንቱሱ የተከላካይ ስፍራ ተጫዋች በአምሳኛው ደቂቃ ላይ ሁለተኛ ግብን አስቆጥሮ ጣሊያን በምድቡ ከተከወኑ አራት ጨዋታዎች ሁለት ብቻ በማከናወን የመጀመሪያ ድልን አስመዝግባለች። ነገር ግን ሉቺያኖ ስፓሌቲ ብሔራዊ ቡድኑን ሀያ አራተኛ ጨዋታቸው ነበር መምራት የቻሉት በአስራ ሁለቱ አሸንፈዋል፣ በሌሎች የቻና የሽንፈት ውጤቶችን ያስመዘግቡበት ነው። ስለዚህ የመጨረሻ ጨዋታቸውን እንዳደረጉ ማንሳት ይቻላል። በቀጣይ የጣሊያን ብሔራዊ ቡድን ሌሎች አሰልጣኞችን ለመቅጠር ጥረት እያደረገ ይገኛል። ክላዲዮ ራኔሪ ደግሞ ምናልባትም ኃላፊነቱን ሊረከቡ ይችላሉ። ስማቸው ከብሔራዊ ቡድኑ ጋር አይዞ እየተነሳ ይገኛል። ትናንት ጣሊያን ማሸነፏን ተከትሎም ነጥቧን የመጀመሪያ ድሏን አስመዝግባ ሶስተኛ ደረጃ ላይ ትገኛለች። በምድቡ የተደረገው ሌላኛውን ጨዋታ ስንመለከት ኖርዌይ ከእስቶኒያ ያደረገችውን ጨዋታ አንድ ለባዶ በሆነ ውጤት አሸንፋለች። ልማደኛ አጥቂ ኤርሊንግ ብራውት ሃላንድ የአሸናፊነት ግብን ለኖርዌይ ብሔራዊ ቡድን አስቆጥሯል እንግዲህ ኖርዌይ እስካሁን በተከወኑ የምድቡ አራት ጨዋታዎች አራቱንም ያሸነፈች ብቸኛ ሀገር ናት አስራ ሁለት ነጥቦችን ይዛ ምድቡንም እየመራች ነው የምትገኘው ከዛ ውጪ ሀላንድ አርባ ሶስት የብሔራዊ ቡድን ጨዋታ አድርጎ አርባ ሁለት ግቦችን ማስቆጠር ችሏል ስለዚህ ለኖርዌይ ብሔራዊ ቡድን ትልቅ ግልጋሎቱን እየሰጠ ይገኛል ትናንትና በሱ ብቸኛ ግብ አንድ ለባዶ ማሸነፍ ትላለች ኖርዌይ። በዚህ ምድቡን በ12 ነጥብ እየመራች ነው የምትገኘው። እስራኤል በ6 ነጥብ ሁለተኛ ደረጃ ላይ ትገኛለች። ሶስት መርሃ ግብሮችን አድርጋለች። ጣሊያን ደግሞ በ3፣ ኤስቶኒያ በ3። ሞልዶቫ እስካሁን ባደረገችው ሶስት ጨዋታዎች ሽንፈትን ያስተናገደች ሀገር ናት። በሌላኛው ምድብ ቤልጅየም ከዌልስ ያደረጉትን መርሃ ግብር ስንመለከት በርካታ ግቦችን ያስተናገደ ነው። ሰባት ግቦች ተቆጥሮበታል። በዚህ ጨዋታ ቤልጅየም ሶስት ለባዶ ስትመራ ቆይታ ሶስት አቻ ጨዋታው ለማጠናቀቅ ተቃርባ ኬቪን ዱብራይና 88ኛው ደቂቃ ላይ ያስቆጠራት ግብ ቤልጅየም ከጨዋታው ሶስት ነጥብ ይዛ እንድትወጣ አግዟታል። በዚህ ጨዋታ ላይ ሮሜሎ ሉካኩ 15ኛው ደቂቃ ላይ ፍጹም ቅጣት ምት በማስቆጠር ሀገሩን ቀዳሚ አድርጓል። ዩሪ ቴሊማንስና ዶኩ ደግሞ በተከታታይ ግቦችን በማስቆጠር ቤልጅየም ሶስት ለባዶ ስትመራ ቆይታለች። የመጀመሪያው አጋማሽ መደበኛው ሰዓት ተጠናቆ በተጨማሪ ሰዓታት ውስጥ ግን ሀሪ ዊልሰን ግብ አስቆጥሮ ዌልስ ሶስት ለአንድ ወደ መልበሻ ክፍል አምርታለች። ሁለተኛው አጋማሽ በተጀመረ በደቂቃዎች ልዩነት ግን ቶማስ 51ኛው ደቂቃ ላይ ግብ አስቆጥሯል። ከዛ ውጭ ደግሞ ብሪያን ጆንሰን የቶተናሙ የፊት መስመር ተጫዋች 69ኛው ደቂቃ ላይ ሶስተኛ የዌልስን ግብ አስቆጥሮ ጨዋታው እስከ 88ኛው ሶስት አቻ ዘልቁ ነበር። ነገር ግን ኬቪን ዱብራይና ከመስመር የተሻገሩን ኳስ በማስቆጠር አንጋፋው ተጫዋች ቤልጅየምን አራት ለሶስት አሸናፊ አድርጓል። በዚህም ቤልጅየም ስኬታማ ሆና አምሽታለች። በዚህ ምድብ ቤልጅየምም ከተከወኑ አራት የምድቡ ጨዋታዎች ሁለቱን ብቻ ነው ማድረግ የቻለችው። በአንዱ ያቻ ውጤት በአንደኛው ትናንትና ደግሞ አሸንፋ በአራት ነጥብ ሶስተኛ ደረጃ ላይ ትገኛለች። በምድቡ ካዛክስታን ከሰሜን መቄዶኒያ ያደረጉት ጨዋታ በሰሜን መቄዶኒያ አንድ ለባዶ አሸናፊነት ተጠናቋል። በውጤቱ መቄዶኒያ በስምንት ነጥብ ትመራለች። ዌልስ ሰባት ነጥብ አላት። በክሬግ ቤላሚ እየተመራች የምትገኘው ዌልስ የመጀመሪያ ሽንፈቷን ትናንትና ማስተናገድ የቻለችው። ስለዚህ በሰባት ነጥብ ሁለተኛ ደረጃ ላይ የተቀመጠች ሀገር ናት። ክሮኤሽያ ከቼክ ሪፐብሊክ ያከናወኑትን ጨዋታ ደግሞ እናነሳለን። ክሮኤሽያ በሰፊ የግብ ልዩነት ቼክ ሪፐብሊክን አሸንፋለች። በሜዳዋ ባከናወነችው ጨዋታ ሉካ ሞድሪች አንድ ግብ አስቆጥሮ አንድ ግብ የሆነ ኳስ ደግሞ አመሳይቶ ማቀበል ችሏል። ክራማሪች አስቀድሞ 42ተኛው ደቂቃ ላይ የሀገሪቱን ቀዳሚ ግብ አስቆጥሯል። ሉካ ሞድሪች 62ተኛው ላይ በፍጹም ቅጣት ምት ከዛ ውጭ ፔሬሲች፣ ቡዲሚር ተከታታይ ግቦችን አስቆጥሮ ክራማሪች ደግሞ ለራሱ ሁለተኛ ለክሮሺያ አምስተኛ ግብን አስቆጥሮ በዚህ ውጤት ክሮሺያ አምስት ለአንድ በሆነ ውጤት አሸንፋለች። በምድቡ የክሮሺያ ብሔራዊ ቡድን ከአራቱ ሁለት ጨዋታዎችን አድርጋለች። በዚህም በስድስት ነጥብ ሁለተኛ ደረጃ ላይ ትገኛለች። ቼክ ሪፐብሊክ ከአራቱ አራቱንም አድርጋለች። በሶስቱ አሸንፋ ትናንትና ሽንፈት አስተናግዳ በዘጠኝ ነጥብ ምድቡን እየመራች የምትገኝ ሀገር ናት። ፋሮ አይስላንድ ትናንትና ጅብራልተርን ሁለት ለአንድ በሆነ ውጤት አሸንፋለች። በዚህም ሶስተኛ ደረጃ ላይ የተቀመጠችበትን ውጤት ነው ማግኘት የቻለችው። ይሄ የዓለም ዋንጫ የአውሮፓ ሀገራት የዓለም ዋንጫ የቅድመ ውድድር ናቸው የማጣሪያ ጨዋታዎች ናቸው። ታላላቅ ሀገራት ትናንትና ድል ያደረጉበት ምሽትን አሳልፈዋል። ዛሬም ቀጥለው የሚከናወኑ ይሆናሉ። ወደ አጫጭር ጉዳዮች ደግሞ እናቀናለን። በተለይ የተጫዋቾችና የአሰልጣኞች ዝውውር ጉዳይ እናነሳለን። ማንቸስተር ሲቲ ትናንትና ሌላኛውን አልጄሪያዊ የተከላካይ ስፍራ ተጫዋች በይፋ ማስፈረሙን አሳውቃል ከወልቨር ሃምተን ወንደረርስ ራያን ኤት ኑሪ ክለቡን የተቀላቀለ ተጫዋች ነው። 31 ሚሊዮን ፓውንድ ወጥቶበታል። እስከ 2030 በማንቸስተር ሲቲ ቤት የሚያቆየውን ውልም መፈራረም ችሏል። ትናንትና ወጣት የተከላካይ ስፍራ ተጫዋች ነው። በ2021 ነበር ከኦንጄ ወደ ወልቭስ ማቅናት የቻለው በወቅቱ 14.9 ሚሊዮን ፓውንድ ወጥተውበት ነበር። ወልቨር ሃምፕተን ወንደርስን መቀላቀል የቻለው በነኚህ አራት ዓመታት ቆይታው በወልቭስ በኩል ጥሩ እንቅስቃሴን ሲያደርግ የነበረ ነው። በዚህ በክረምቱ የዝውውር መስኮት ወልቭስን እየለቀቀ ሌላኛው ትልቅ ተጫዋች ነው። ማቲያስ ኩና ወደ ማንቸስተር ዩናይትድ ካመራ በኋላ አሁን ደግሞ ኤት ኑሪ ወደ ማንቸስተር ሲቲ ማምራት ችሏል። የዓለም ክለቦች ዋንጫ ከተወሰኑ ቀናቶች በኋላ ይጀምራል፣ ከሁለት ሳምንት በኋላ በዚህ ጨዋታ ላይ ደግሞ ማንቸስተር ሲቲን ያገለግላል ተብሎ ነው የሚጠበቀው። ሲቲ በቀጣይ ውድድር አመት ራሱን ለማጠናከር ከፍተኛ በሆነ መልኩ እንቅስቃሴን እያደረገ ይገኛል። በቀጣይ ሬሂንደርስን ጨምሮ ቼርኪ ክለቡን ይቀላቀላሉ ተብሎ ነው የሚጠበቀው። የኤሲ ሚላኑ ቲጃኒ ሬንደርስ በርካታ ሚሊዮን ፓውንዶች ወጥቶበት እንግዲህ ማንቸስተር ሲቲ ለመቀላቀል የተቃረበ ተጫዋች ነው። 463 ሚሊዮን ፓውንድ ለመክፈል ሲቲ ፈቃደኛ ሆኗል። ስለዚህ በቀጣይ ሕክምና ምርመራውን አጠናቆ የማንቸስተር ሲቲ ተጫዋች ይሆናል ተብሎ ነው የሚጠበቀው። ቸርኪን በተመሳሳይ ከሊዮን የፔፕ ጋርዲዮላን ቡድን ሊቀላቀል ተቃርበዋል። ኬቪን ዲ ብራይኒ ክለቡን መልቀቁ ይታወቃል። በሱ ምትክር ሬንደርስን የመሳሰሉ ትላልቅ ተጫዋቾች የመጡ ይገኛሉ። ስለዚህ ፔፕ ጋርዲዮላ በቀጣይ የውድድር ዓመት በክለቡ በጠንካራ ቁመናቸው ይቀርባሉ ተብሎ ነው የሚጠበቀው። ወደ ሌላኛው የአሰልጣኝ ጉዳይ ደግሞ ስናቅና ክርስቲያን ቼቮ የኢንተር ሚላን ዋና አሰልጣኝ መሆናቸው ይፋ ተደርጓል። ክለቡ ኢንተር ሚላን በቀጣይ እንግዲህ በዋና አሰልጣኝነት ስለመቅጠሩም ጭምር ይፋ አድርጓል። አስቀድሞ በፓርማ የ13 ጨዋታዎችን እድሜ ብቻ ነበር ማድረግ የቻሉት በፓርማ ቆይታቸው፣ ፓርማም ደግሞ በጣሊያን ሴሬ እንዲቆይ በተለይ በመጨረሻ ጨዋታ አትላንታ እንዲያሸንፍም ትልቅ ሚና ነበራቸው። አሰልጣኙ አስቀድሞ በእግር ኳስ ህይወታቸው ከአያክስ ጀምሮ በኢንተርሚላን ቤት በሮማ ስኪታማ ጊዜን ማሳለፋቸው ይታወቃል። ቼቮ በተለይም ደግሞ ሶስት የሴሬ ዋንጫዎችን ሁለት ሺ ሰባ ስምንት እስከ አስር ባሉት አመታት ተከታታይ የሴሬ የስኩሪቱ ዋንጫን አሳክተዋል። ከዛ ውጪ የሻምፒየንስ ሊግና የዓለም ክለቦች ዋንጫንም በተጫዋችነት በኢንተርሚላን ቤት ማሳካታቸው ይታወቃል። በአሰልጣኝነትም ከ19 ዓመት በታች የቡድኑ አሰልጣኝ እንደነበሩ ይታወቃል። አሁን ደግሞ በትልቅ ደረጃ ሲሞኔ ኢንዛጊ ክለቡን መልቀቃቸውን ተከትሎ በቀጣይ የውድድር አመት ከወዲሁ ስራቸውን ለመጀመር ትናንትና ክለቡን በይፋ ተረክቧል የ44 አመቱ ክርስቲያን ቼቮ በቀጣይም ኢንተር ሚላን ወደ አሸናፊነቱ ወደ ታላቅነቱ እንዲመለስ ይሰራሉ ተብሎ ይጠበቃል። ሲሞኔ ኢንዛጌ በባለፉት አራት ዓመታቸው ስድስት ዋንጫዎችን ማሳካታቸው ይታወቃል። በአውሮፓ ሻምፒዮንስ ሊግ ብቻ ነው ሁለት ጊዜ ለፍጻሜ ደርሰው በሁለቱም ሽንፈት ያስተናገዱት። በዛ ምክንያት ክለቡን ለቀው ወደ አልሂላል ማቅናት የቻሉት በምትካቸው ደግሞ ቼቮ ክለቡን መረከብ ችሏል። በተመሳሳይ ከዚህ ከአሰልጣኝ ሹም ሽረት ጋር ተያይዞ ቶተናም ሆትስፐር ከቀናት በፊት አንጂ ፖስቴኮግሉን ማሰናበቱ ይታወቃል። አሁን ደግሞ ቶማስ ፍራንክን ለመቅጠር ጥረት እያደረገ ይገኛል። እጅጉኑ ተቀርበዋል። ፍራንክ በዚህ ሰዓት ቶተናም ሆትስፐርን ለመረከብ በብሬንትፎርድ ትልቅ ስራ መስራታቸው ይታወቃል። ከ2018 ጀምሮ በብሬንትፎርድ በተለይ ሀያ ሀያ አንድ ላይ ክለቡ ወደ እንግሊዝ ፕሪሚየር ሊግ እንዲያደግ ትልቅ ሚና የተወጡ አሰልጣኝ ናቸው። በዚህ የውድድር አመት ብቻ በ18 ነጥብ ልዩነት ከቶትናም በተሻለ ደረጃ አስረኛ ደረጃን ይዞ ማጠናቀቃቸው ይታወቃል። አሁን ደግሞ የቶትናም እግር ኳስ ክለብ እኚህን አሰልጣኝ ለመቅጠር ጥረትን እያደረገ ይገኛል። ሙሉ በሙሉ ከስምምነት መድረሳቸውም ጭምር ነው እንግዲህ እየተነሳ የሚገኘው አምሳ አንድ አመታቸው ላይ የሚገኙት ዴንማርካዊ አሰልጣኝ ፖስተኮግሉን ይተካሉ ተብሎ ነው እንግዲህ እየተጠበቀ የሚገኘው ወደ ሌላኛው አጫጭር ጉዳዮችን ደግሞ እናልፋለን። የእንግሊዝ ፕሪሚየር ሊግ ቀዳሚው ጥቁር ዳኛ፣ በቆዳ ቀለም ጥቁር የሆነ ዳኛ ህይወቱ ስለማለፋቸው በትናንትና ሁለት ሊጉን ጨምሮ ሼፊልድ ዩናይትድ አሳውቋል። በ ስልሳ አምስት አመታቸው ነው እንግዲህ ህይወታቸው ማለፍ የቻሉት በእንግሊዝ ፕሪሚየር ሊግ ከዛም ውጪ በሌሎች ሊጎች ላይ በትልቅ ደረጃ ግልጋሎት የሰጡት ጥቁር ዳኛ ናቸው። ከእሳቸው በኋላ ደግሞ በቆዳ ቀለም ጥቁር የሆኑ በርካታ ዳኞች እንዲመጡም ትልቅ መንገድን የጠረጓት ዳኛ መሆናቸው ነው የሚነሳው። በእንግሊዝ ፕሪሚየር ሊግ ብቻ በርካታ ጨዋታዎችን ዳኝተዋል፣ መርተዋል 175 ጨዋታዎችን ትላልቅ መርሃ ግብሮችን መምራትም የቻሉት የቀድሞ ዳኛ ናቸው። ወደ ሶስት መቶ በላይ ጨዋታዎችንም ዳኝቷል ከ1997 እስከ 2008 ባሉት አመታት። ነገር ግን በቅርቡ እንግዲህ ጤናቸው ደረጃ ጥሩ እንዳልሆነ ነው ሲነገር የነበረው። መንቀሳቀስ ሁላ ሲቸግሩ እንደነበር ሲገለጽ ቆይተዋል። አሁን ደግሞ ሕይወታቸው ስለማለፉም ጭምር ይፋ ተደርጓል። ነገር ግን በትልቅ ደረጃ ለበርካታ ጥቁር ዳኞች መንገድ የጠረጉ እንደሆናቸው ነው የተነሳው። በመጨረሻ የምናነሳው ጉዳይ ደግሞ በአውሮፓ ኔሽንስ ሊግ የፍጻሜ ጨዋታ ስፔን ከፖርቱጋል ባደረጉትና ስፔን ፖርቱጋል በመለያ ምት ባሸነፈችበት ጨዋታ አንድ ደጋፊ ህይወቱ ስለማለፉ የጀርመን ፖሊስ የሙኒክ ፖሊስ ይፋ አድርጓል። ይህ ደጋፊ ከላይ ከስቴዲየሙ ከታችኛው ክፍል ላይ በቀጥታ ወድቆ ህይወቱ ስለማለፉ ነው እንግዲህ የተገለጸው። በምን ምክንያት እንደሆነ እስካሁን አልተገለጸ፣ ምርመራ እየተደረገ ይገኛል። ጀርመናዊ እንደሆነም ጭምር ተገልጿል። ነገር ግን ምክንያቱ ባልተገለጸ መልኩ በመጥፎ ሁኔታ ወርቆ ህይወቱ ስለማለፉ አሳውቋል። የሁለቱም ብሔራዊ ቡድን አሰልጣኞች በዚህ ደጋፊ ህይወት ማለፍም የተሰማቸውን ሐዘንም ጭምር ገልጸዋል። ለአዲስ ቀን የነበሩን ስፖርት መረጃዎቻችን በዚሁ አበቆ፣ መልካም ቀን ይሆናላቸው። አመሰግናለሁ። በጣም እናመሰግናለሁ። መልካም ቀን